ሰላም ጤና ስጥና አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ሁለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርስቶቹ የ የአዲስ አበባ ከተማ አስተዳደር ባንኮች በምሽት እንዲሰሩ ያወጣው መመሪያ እስካሁን ተቀባይነት እንዳላገኘ ተገለጸ። ሸቀጥ የጫኑ አንድ መቶ አርባ ተሽከርካሪዎች ሰመራ ደረቅ ወደብ መቆማቸውን አሽከርካሪዎች ገለጹ። ኢትዮጵያ የማር ምርት ለማሳደግ ጉዞ ላይ ብትገኝም የገበያ ተግዳሮት እንቅፋት ሆነውበታል። አቃቢ ህጎችን ጨምሮ ሌሎች ሰራተኞች ከፍተኛ የተባለው የደሞዝ ጭማሪ ተደረገ። በአማራ ክልል ያለው የጸጥታ ችግር በዚሁ ከቀጠለ ነገ የአማራ እናት ዩኒቨርሲቲ የምታስመርቀው ልጅ አይኖርባትም ተባለ። ትራምፕ ኢራን በኒውክሌር ድርድር ካልተስማማች በቦምብ ድምጥማጧን አጠፋለሁ አሉ። የአዲስ አበባ ከተማ አስተዳደር ባንኮች በምሽት እንዲሰሩ የወጣው መመሪያ እስካሁን ተቀባይነት እንዳላገኘ ተገለጸ። በከተማው ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ፊርማ የወጣው ደብዳቤ ካሳለፍነው ሳምንት ጀምሮ ሁሉም የከተማው ንግድ ቤቶችና ምሽት ሶስት ተኩል ክፍት መሆን እንዳለባቸው ይደነጋል። ከጠቀሰው ሰዓት በፊት የዘጋ አስር ሺህ ብር መቀጫ እንደሚጣልበት የሚገልጽ መሆኑ ይታወቃል። ይህ ጉዳይ በከተማው የሚገኙ ባንኮችን የሚያጠቃልል ቢሆንም እስካሁን ግን በጉዳዩ ላይ ስምምነት ሊደረስ እንዳልቻለ ለመረዳት ተችሏል። የንግድ ቢሮ ባንኮች ይህንን መመሪያ ተግባራዊ እንዲያደርጉ የሚል ትዕዛዝ ብሔራዊ ባንክ ያስተላለፈ ጥያቄ ማቅረቡ ተመልክቷል። ይሁንና እስካሁን ድረስ የብሔራዊ ባንክ ኃላፊዎች በዚህ ጉዳይ ላይ ውሳኔ ላይ አልደረሱም። የባንክ ባለሙያዎች እንደሚናገሩት ብሔራዊ ባንክ እንደዚህ አይነት ትዕዛዝ መስጠት የሚችልበት መብት የለውም። አንድ ባለሙያ ሲናገሩ እንዲህ አይነት ውጤት የሚመራው በገበያው ፍላጎት እንጂ በባለስልጣናት ትዕዛዝ አይደለም። ባንኮች እንቅስቃሴ ይቆጣጠራል እንጂ የስራ ሰዓታቸውን የሚወሰን መብት የለውም ብለዋል። ከዚህ ቀደም አንዳንድ ባንኮች የስራ ሰዓታቸውን በማራዘም ና እስከ ምሽት ይሰሩ እንደነበር የጠቀሱት ባለሙያው ይሁንና የዲጂታል ባንኪንግ ስርዓት እየተስፋፋ ከመምጣቱ ጋር ይህ እንደቀረ አስረታል። ሸቀጥ የጫኑ አንድ መቶ አርባ ተሽከርካሪዎች ሰመራ ደረቅ ወደብ መቆማቸውን አሽከርካሪዎች ገለጹ። ይህም ፍራንኮ ቫሉታ በመሰረዙ ነው ሲል ኮሚሽኑ አስተባብሏል። ምግብ ና ሌሎች ሸቀጦችን የጫኑ አርባ መኪናዎች ለሁለት ወራት በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መገዳቸውን አሽከርካሪዎች ተናገሩ። ሸቀጦች ለብልሽት እየተዳረጉ ነው ሲሉ አስታውቀዋል። ለኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ እቃ ቡድን አስተባባሪ ተሽከርካሪዎቹ የቆሙት ፍራንኮ ቫሉታ በመሰረቱ ነው ሲሉ አስታውቀዋል። አሽከርካሪዎቹ ከአስመጪዎች ጋር ደውለው ለመነጋገር ሙከራ ቢያደርጉም ምላሽ እየተሰጣቸው አለመሆኑን ገልጸዋል። ትራንዚስተሮች በተመሳሳይ ጠብቁ የሚል ምላሽ ብቻ እንደሚሰጧቸውም አመላክተዋል። በጉምሩክ አስተላላፊ ትራንዚስተር ላይ የተሰማሩት አቶ ጀማል ሰይድ ምንም እንኳን እነኚህ ምርቶች መንግስት ከፍራንኮ ቫሉታ ጋር በተያያዘ ወደ ሀገር ውስጥ እንዳይገቡ የታገዱ ቢሆኑም አንድ መቶ አርባ በፍራንኮ ቫሉታ ላይ የቆመው እስካሁን መፍትሄ አልተሰጠንም። ጅቡቲ ላይ አቁመው ነበር። ሀገር ውስጥ የገቡትም አስቆመዋቸዋል። መፍትሄ ይመጣል ተብሏል። ገና ነው። እስካሁን ድረስ አልመጣለም ሲሉ የገለጹት አቶ ጀማል ስንዴ አለ፣ ስንዴ ይነቅዛል፣ ብዙ ነገር የሚበላሻ አለ ሲሉ ስጋታቸውን ገልጸዋል። እስካሁን ድረስ መፍትሄ ያልተሰጠንም እየጠበቀን ነው ሲሉም አክለዋል። በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ እቃ ቡድን አስተባባሪ አቶ አስራት በመንግስት ተፈቅዶ የነበረ የውጭ ሀገር እቃ የማስገባት ፍቃድ ፍራንኮ ቫሉታ ጊዜ ገደብ በማለፉ ነው እነዚህ መኪኖች እንዳይንቀሳቀሱ የታገዱት ሲሉ ምላሽ መስጠታቸውን ከጀርመን ድምጽ የተገኘው መረጃ ያሳያል። የምግብ ዘይትን ጨምሮ የተለያዩ ሸቀጦች ወደ ኢትዮጵያ የሚገቡበት የፍራንኮ ቫሉታ አሰራር በገንዘብ ሚኒስቴር የሰረዘው ከአራት ወር ገደማ በፊት መሆኑን ጠቁመው ውሳኔው ከተላለፈ በኋላ ለሁሉም አስመጪዎችና ለሚመለከታቸው አካላት በደብዳቤ መገለጹን ጠቁመዋል። ከተሰጠው ቀነ ገደብ አንድ አስራ አምስት ቀን አልፈው የገቡት እንዲገቡ ተደርጓል። የሚሉት አቶ አስራት በጣም ዘግይተው የገቡ መኪኖች እንዳይገቡ ተብሎ በጉምሩክ ኮሚሽን ውሳኔ የተሰጠ በማለት አስረድተዋል። ወደ ገንዘብ ሚኒስቴር ተመልክተው የሚሉት አቶ አስራት ከቀጣይ የገንዘብ ሚኒስቴር የሚመጣ መመሪያ እንተገብራለን ሲሉ አስታውቀዋል። ኢትዮጵያ የማር ምርትን ለማሳደግ ጉዞ ላይ ብትገኝም የገበያ ተግዳሮቶች እንቅፋት ሆነዋል። ኢትዮጵያ በአፍሪካ ቀዳሚ የማር አምራች ስትሆን በዓለም አቀፍ ደረጃ 11ኛ ላይ ትገኛለች። መንግስት በ2024 ና 25 በጀት ዓመት የማር ምርትን ከ375 ሺ ቶን በላይ ለማድረስ ከፍተኛ ግብ አስቀምጧል። ሆኖም ዘርፉ አምራቾች ተገቢውን ዋጋ እንዳያገኙ ና ቀጥተኛ የገበያ ትስስር እንዳይኖራቸው የሚያደርጉ ከፍተኛ የገበያ ተግዳሮቶች እንዳሉበት ጠቁሟል። የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ እንደገለጹት መንግስት የንብ እርባታ ለወጣቶች የስራ ዕድል ፈጠራ ና ለ ለገጠር ኢኮኖሚ ልማት ዋና አንቀሳቃስ ለማድረግ ያለውን ራዕይ አስምረውበታል። ከ44 እስከ 62 ሚሊዮን የንብ ቅኝ ግዛትን ለመደገፍ አቅም ያለው ይህ ዘርፍ ከ7 እስከ 10 ሚሊየን ለሚሆኑ ወጣቶች የስራ እድል መፍጠር ይችላል። በኦሮሚያ ና በደቡብ ምዕራብ ኢትዮጵያ ያሉ የአካባቢው አምራቾች ተስማሚ ገበያን ለማግኘት ችግር እንዳለባቸው ይናገራሉ። ብዙዎቹ ቀጥተኛ የገበያ ስርዓት ባለመኖሩ ማራቸው በዝቅተኛ ዋጋ ለመሸጥ ይገደዳሉ። በአሁኑ ጊዜ አንድ ኪሎግራም ማር በአምራች ደረጃ ከ አራት መቶ ብር ባነሰ ዋጋ የሚሸጥ ሲሆን በአዲስ አበባ እስከ ስምንት መቶ ብር ይሸጣል። ኢትዮጵያ ማርና ወደ ሱዳን፣ ኖርዌይ፣ ሳውዲ አረቢያ፣ እንግሊዝ፣ ጃፓንና አሜሪካ የመሳሰሉ ሀገራት ትልካለች። ሆኖም የአካባቢው አምራች በዋጋ ሰንሰለት ባሉ ስልታዊ ችግሮች ምክንያት ከእነዚህ እድሎች በአግባቡ ጠቃድሞ እንዳልቻሉ ተነሳ። አቃቢ ህጎችን ጨምሮ ለሌሎች ሰራተኞች ከፍተኛ የተባለ የደሞዝ ጭማሪ ተደረገ። የፍትህ ሚኒስቴር ከጥር 1207 ዓ ምት ጀምሮ ለሰራተኞቹ የደሞዝና የጥቅማጥም ማሻሻያ ማደረጉን አስታውቋል። ይህ ማሻሻያ የፍትህ ስርዓቱን ለማሻሻል ና የህብረተሰቡን ተጠቃሚነት ለማሳደግ ያለመ ነው ተብሏል። በተለይም ለአቃቢ ህግ፣ ምክትል አቃቢ ህግ ና ረዳት አቃ ህግ፣ ምክትል ረዳት አቃቢ ህግ ና ምክትል ረዳት አቃቤ ህግ 35 ፐርሰንት ጭማሪ ከአራት ሺህ ብር የመኖሪያ ቤት አበል ና የአስራ አንድ ሺህ ብር የትራንስፖርት አበል ተደርጓል። በተጨማሪም ለከፍተኛ አቃቤ ህግ ና አቃቤ ህግ ደረጃ አንድ፣ ሁለት ና ሶስት የደሞዝ ጭማሪ ና የተለያዩ ጥቅማ ጥቅሞችም ተደርገዋል። በደሞዝ ማነስ ምክንያት በከፍተኛ ሰራተኛ መልቀቅ ላይ የነበረው የሰራተኞቹን ፍልሰት ትንሽም ቢሆን ሊያስታግሰው ይችላል ተብሏል። ከነበረው ደሞዝ ና ከፐብሊክ ሰርቪስ ትራንስፖርት አንጻር ና የተሻለ ጭማሪ በአማራ ክልል ያለው የጸጥታ ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ሲል የ የአማራ ክልል ትምህርት ቢሮ ገለጸ። ለጸጥታ ችግር ምክንያት የዘንድሮ ትምህርት ዘመን ምዝገባ እስከ የካቲት 30 2017 ዓ.ም አራዝሞ የነበረው የአማራ ክልል አሁንም ከአራት ነጥብ አምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ ስንድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል ብለዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም። ትራምፕ ኢራን በኒውክሌር ድርድር ካልተስማማች በቦምብ ድምጥማጧን አጠፋለሁ አሉ። በጉዳዩ ዙሪያ ስምምነት ላይ ካልደረሱ የቦምብ ጥቃት ፈጽማለሁ፣ ጥቃቱም ከዚህ በፊት አይታዊ የማታቀው ይሆናል ብለው የአሜሪካ ፕሬዚዳንት ፕሬዚዳንት ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሩ ላይ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይደርስባታል ብለዋል። ይህም በጥር ወር ስልጣን ከያዙ በኋላ ስለወሰዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ የሰጡት ነው ተብሏል። ባለፈው እሁድ ኢራን ፕሬዚዳንት ማሱድ ቴህራን በኒውክሌር መርሃ ግብር ላይ ከአሜሪካ ጋር የምታደርገው ቀጥተኛ ድርድር ውድቅ እንዳደረገች በመግለጽ ኢራን ቀጥተኛ ምላሽ የሚያስፈልገውን ከዶናልድ ትራምፕ የመጣ ደብዳቤ ለጠቅላይ መሪ አሊ ካሜኔ መላኳን አስታውቃለች። ይሁን እንጂ በተዘዋዋሪ ድርድር የማካሄድ እድል ግን ክፍት አድርገዋል። ትራምፕ ኢራን በቀጥታ ንግግር ላይ እንድትሳተፍ ለወራት በይፋ ግፊት ሲያደርጉ የነበረ ሲሆን ከዚህ ቀደም ቴህራን የውሳኔ ሀሳቡን ውድቅ ካደረገች በጣም መጥፎ ምላሽ እንደሚከተላት ፍንጭ ሰጥተው ነበር። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ የያዝናቸው ዜናዎች እነዚህ ነበር።